ስለ እግዚአብሔር የምናውቀው እውቀት ቴዎሬቲካል የሆነ እውቀት ብቻ ከሆነ እሱ ምንም ሌሎችም ሊያደርጉት ይችላል። የተገለጸውን የተጻፈውን፣ በተጻፈው ልክ ሊያውቁት ይችላል። ለእኛ እውቀት ማለት ግን በህይወት ማወቅ ነው፣ በልምምድ ማወቅ። ውስጣችን የሚፈልገው ብዙ ነገር አለ፤ በስራ ህይወት ውስጥ፣ በማህበራዊ ህይወት ውስጥ፣ በትዳራችን ህይወት ውስጥ ስጋችን የሚፈልገው በደመነፍስ ልናደርገው የምንፈልገው ወይም ደግሞ የተለያዩ ፍትወታት ይኖራል። እነዛን ድል ማድረግ። ስለዚህ ከፈቃዳችን ማድረግ እየቻለን ወይም ደግሞ ውስጣችን ማድረግ እየፈለገ ያንን ድል አድርገን ስለ እግዚአብሔር ስንል መተው ማለት ነው። በሱ ህይወት ውስጥ ያለ ሰው በቃ ስጋው ይፈልጋል፣ ያንን ነገር ማድረግ ውስጡ ይፈልጋል። ሰዓት እየጠበቀ ሊሆን ይችላል፣ ወይ የሆነ ውነቶችን እየጠበቀ ሊሆን ይችላል። ውስጡ ያን ይፈልጋል። ተጋድሎው ምንድን ነው የሚሆነው? ያንን ስጋው የሚፈልገውን ነገር ላለማድረግ መንፈሳዊ የሆኑ ነገሮችን በማድረግ ያንን የስጋ ፍላጎት መጣል ማለት ነው። በጾም ሊሆን ይችላል፣ በስግደት ሊሆን ይችላል፣ ከነፍስ አባት ጋር ተነጋግሮ በሚያደርገው ነገር ሊሆን ይችላል እንጂ ውስጣችን የሚፈልገውን ነገር ዝም ብለን እየታዘዝ ነው ምን ሆነ የእንስሳ ህይወት መኖር ማለት ነው። መንፈስ ቅዱስ አሐዱ አምላክ አሜን። እንደምሰነበታችሁ፣ አሜን። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ርዕሳችን ኦርቶዶክሳዊ መንፈሳዊነት የሚል ነው። የምታስታውሱት ያው በደንብ ዝርዝር ነገሮችን ለማየት ሞክረናል። ኦርቶዶክሳዊነት ምን እንደሆነ፣ መንፈሳዊነት ምን እንደሆነ እያወራን ያለነው ነገር ቀጥታ ከህይወት ጋር የሚገናኝ አጠቃላይ ክርስቲያናዊ ህይወታችንን የሚበይን ቅርጽ የሚያስይዝ ደግሞ እንዲመራውም እና ቅርጽ እንዲያስይዘው የምንፈልገውን ጉዳይ ስለሆነ በደንብ መረዳቱ ዕለት ተዕለት በምንኖረውም ህይወት እንዴት ባለ መንገድ ተግባራዊ ልናደርገው ይገባል የሚለውን ማወቁ መሰረታዊ ስለሚሆን በተቻለ አቅም እያንዳንዱ ነገር በደንብ እርግጥ እያደረግን እያየን ለመሄድ ነው እየሞከርን ያለ ነው። እንደ እግዚአብሔር መልካም ፈቃድ ከሚቀጥለው ሳምንት ጀምሮ የኦርቶዶክሳዊ መንፈሳዊነት ደረጃዎች፣ አጠቃላይ ሂደቱ ወደ ህይወት ስናመጣው፣ ወደ መሬት ስናወርደው እንዴት ባለ መንገድ ነው የሚኖረው፣ ደረጃዎቹ ምን ይመስላሉ፣ ምን ምንድን ነው የሚደረገው የሚለውን ነገር የቅዱሳኑንም ህይወት እያነሳን ባለፈው እንደተነጋገር ነው ምሳሌ እያደረግን እንዴት እንደምንኖረው አብነት እየነሳን የምንሄድበት ክፍል ነው የሚሆነው እና እስካሁን ስናይ የነበረው ወደዛ ከመሄዳችን በፊት መቅድማዊ የሆኑ ጉዳዮችን፣ መግቢያ የሆኑ ጉዳዮችን ነበር ስናነሳ የነበረው እና ይሄን ማድረጋችን ትክክለኛው የሆነ መረዳቱ እንዲኖረን እና በዛም መንገድ መመላለስ እንድንችል ነው። አሁን አስቸጋሪ የሆነው ነገር እንደ በደንብ ካስተዋላችሁት፣ አካባቢያችንን በደንብ ካየነው፣ በእኛም ቤተክርስቲያን ደግሞ እንደው በጣምም እየተለመደም የመጣ ነገርም ስለሆነ ሁላችሁም ልብ ትሉታላችሁ ብዬ አስባለሁ እና በጣም ትኩረት እየተደረገ ያለው አሁን እውቀት ላይ ነው። ይሄ ኖስቲካዊነት የሚባል ነገር አለ። በጥንቷ ቤተክርስቲያን፣ እንደምታውቁት ከነበሩት ምንፍቅናዎች እንደውም ተጽዕኖቸው በጣም ከፍተኛ ከነበሩት ምንፍቅናዎች ውስጥ አንዱ ኖስቲሲዝም የሚባል ግኖስቲክስ ሲባል ከሰማችሁ እና የግሪኩ ቃል ኖሲስ ማለት እውቀት ማለት ነው። እና እውቀት ነው የሚያድ ነው የሚል ነው ልዩ የሆነ መንፈሳዊ እውቀትን ነው ኢየሱስ ክርስቶስ ሊሰጠን የመጣው። ያንን እውቀት በማግኘት ነው የሚዳነው ነፍስ። ትክክለኛው ደጉ በጎ አምላክ የፈጠራት ናት። ስጋን ደግሞ ክፉ አምላክ የፈጠራት ናት የፈጠረው ነው። ስለዚህ በኃጢአታችን ምክንያት በዚህ ክፉ አምላክ በፈጠረው ስጋ ውስጥ ደጉ አምላክ የፈጠራት ነፍስ ታስራ ነው ያለችው፣ እና እቺ ነፍስ አርነትን የምታገኘው በእውቀት ነው የሚል አስተምሮ አስተሳሰብ የነበራቸው ሰዎች ነበሩ። እውቀትና እውቀት ላይ ብቻ ትኩረት የሚያደርጉ ማለት እና ግን ደግሞ በህታቸው በጣም የትርምት ህይወት ያላቸው ስጋር ኩስ ነው ብሎ የሚያስቡ የነበሩ ሰዎች ማለት እና፣ በተወሰነ መንገድ እንደዚህ ያለ እርሾ በእኛም ቤት አለ። እውቀት ላይ ብቻ ትኩረት ማድረግ ማለት ነው። ብዙ ጊዜ በውይይት መሀል ልትሰሙ ትችላለት አንድ የቤተ ክህነት ሰው ላይ የቤተ ክርስቲያን ሰው ላይ በትልቅ የቤተ ክርስቲያን አገልግሎት ላይ ያለ ሰው ልጅ፣ ሰባኪ ሊሆን ይችላል፣ ክህነት ያለው ሰው አገልጋይ ሊሆን ይችላል። እና እንደው ጥያቄ ኖሯችሁ እንኳን እንደው እንደዚህ እንደዚህ ሲያደርግ አይቸው ወይ እንዲህ እንዲህ ይባላል ተብሎ እንኳን ቢነገር፣ ግን እኮ ሊቅ ነው ነው ምትባሉት። ግን እኮ ሊቅ ነው ደግሞ መጽሐፍትን የተማረ የረዥም ዘመን በጉባኤ ቤት የቆየ ምናምን በቃ እንደው ድምፁ ማሌቱ ሲመራው ብታይ በቃ ስብከቱ እኮ እሱ ሲጽፍ ነው የሚባለው ማለት ነው። እና ምን እየመሰለ እንዲመጣ ሆኗል። አንድ በዚህ በትምህርት ቤት የተለመደ አገላለጽ አለ ምን ይባላል? ዘሪዝ ኖ ዲፈረንስ ቢትዊን ቴዎሎጂ ን ስፒሪቹዋሊቲ ን ኦርቶዶክስ ይባላል። በኦርቶዶክሳዊነት ውስጥ በነገረ መለኮት በትምህርቱ በእውቀቱና በሕይወቱ መካከል ልዩነት የለም በስፒሪቹዋሊቲ መካከል ያ ማለት የምናስተምረው ወይም ደግሞ ቤተክርስቲያን እውቀት ነው የምትለው ነገርና ሕይወት እንድናደርገው የምትነግረን ነገር መካከል ልዩነት የለም ማለት ነው አንዱን ብቻ ይዞ የሚባል ነገር የለም ማለታችን። ስለዚህ የቤተ ክርስቲያን ትምህርት እውቀት ብቻ አድርገን ይዘነው የምንሄደው ነገር ሳይሆን የሕይወታችን መርህ የምናደርገው ነገር ነው ነው አውቀነው ብቻ ቤተ ክርስቲያንንና ትምህርቷን ወንጌልን ከእውቀትነት በዘለለ በሕይወትም ማወቅ ማለታችን። አሁን የሚነገር ከሆኑ አይደለም፣ ምንም ጥያቄ የለው። ጌታችን ገና የመጀመሪያ ጥሪ ያደረገው ለሐዋርያት ኖትልውን የምትለው ጥሪ ሊቃውንት አባቶቻችን በአንድምታ ሲፈቱት ለጊዜው ተከተሉኝ በእግር ነው፣ ከምውልበት ዋሉ ከማድርበት እደሩ፣ የእጄን ታምራት ተመልከቱ የቃሌን ትምህርት ስሙ ማለት ነው። ለፍጻሜው ግን ተከተሉኝ ማለት ምን በሉኝ ማለት ነው፣ ምሰሉኝ ማለት ነው። ቅዱስ ጳውሎስ ያተፈጽሙለት ተመሰሉ ኪያየን ያለው እኔን ምሰሉ፣ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ። አሁን በእኔ የሚኖረው ክርስቶስ ነው ብሎ በድፍረት መናገር እስከሚደርስ ድረስ ያደረሰው ማለት ነው። እንደዛ ያለ ማንነትን ገንዘብ የምናደርግበት ነው ነው። ስለዚህ ክርስትና እውቀት ብቻ አድርገን የምንይዘው ነገር አይደለም፣ ሕይወት ነው ማለታችን። ኦርቶዶክሳዊ መንፈሳዊነት ማለት የኦርቶዶክሳዊት ቤተክርስቲያንን ትምህርቱን አጠቃላይ ትምህርቱ ራሱ መንፈሳዊነት ነው ያንን ሕይወት ማድረግ ማለት ነው። ለእኛ ነገረ መለኮት ማለት ወይ ደሞ አጠቃላይ ነገረ እግዚአብሔርን ማወቅ ማለት ለእኛ ማየት ማለት ነው። ማወቅና ማየት መካከል ልዩነት የለም። ስለ ነገረ መለኮት አውርተን ወይም ስለ መንፈሳዊ እውቀት አውርተን ማወቅ ስንል ማየት ማለታችን፣ ነጽሮት ማለት ነው ለኛ። ስለ እግዚአብሔር የምናውቀው እውቀት ቴዎሬቲካል የሆነ እውቀት ብቻ ከሆነ እሱ ምንም ሌሎችም ሊያደርጉት ይችላል። የተገለጸውን የተጻፈውን በተጻፈው ልክ ሊያውቁት ይችላል። ለእኛ እውቀት ማለት ግን በህይወት ማወቅ ነው፣ በልምምድ ማወቅ ሚስቲሲዝም ይባላል። ኦርቶዶክስ ቤተክርስቲያን ይነገራል። በቃ ሚስቲሲዝም እየተባለ ይነገራል። በእኛ ተማህልሎ ተብሎ ተተርጉሟል። ይሄ በእውቀት ደረጃ ብቻ አይደለም፣ በህይወት ልምምድ እግዚአብሔርን ማወቅ ማለት ነው። አሁን የቀደሙ አባቶች የዚህ የነገራበው ትምህርት ትምህርታችሁ ላይ እንደምታውቁት ፓትሮሎጂ ነገራበው ትምህርት ሲሰጥ አባቶች የምንላቸው ቅዱሳን አባቶቻችን አባት ለመባል መስፈርት ተብሎ ከተቀመጡት ነገሮች ውስጥ አንዱ የትምህርታቸው ትክክለኝነት ነው። ሁለተኛው የህይወታቸው ቅድስና ነው። አሁን አባት እያልን የምንጠራቸውን በሙሉ ቅዱስ እያልን የምንጠራቸው ናቸው። ቅዱስ ዮሐንስ አፈወርቅ፣ ቅዱስ አትናቴዎስ፣ ቅዱስ ጎርጎሪዎስ ነው ያስተማሩትን በህይወት የኖሩ ማለት በቃልም በህይወትም ምሳሌ የሆኑ ሰዎች ክርስትናውን በአማን የኖሩት ሰዎች ማለት ነው። ኦርቶዶክሳዊ መንፈሳዊነት የሚል ትምህርት ራሱ መኖር አልነበረበትም፣ እውነቱን ለመናገር። ለምን ክርስትና ራሱ እውቀት ብቻ ሳይሆን እውቀትና ህይወት ነው የታወቀው እንዲኖር። ልክ ቅዱስ ዮሐንስ አፈወርቅ መጽሐፍት የተጻፉት በስንፍናችን ምክንያት ነው እንዳለው እንጂ በተቀበልነው የመንፈስ ቅዱስ ጸጋ ያንን ፈቅደንለት በህይወታችን ውስጥ እንዲሰራ ፈቅደንለት ብንኖር ያም አያስፈልግም፣ ራሱ እየመራን እንኖር ነበር። አሁን መጽሐፍት ሁሉ የተጻፉበት ምክንያት ይሄ ነው። ስለዚህ ኦርቶዶክሳዊ መንፈሳዊነት ስንል ያንን የቤተክርስቲያን ትምህርት ይሄን ቃለ እግዚአብሔሩን ህይወት አድርጎ መኖር የሚቻለው እንዴት ነው የሚለውን የምንነጋገርበት ነው። በተግባራዊ ክርስትና እየተባለ ተምረናል። መንፈሳዊነት እየተባለ በብዙ መንገድ ይሰጣል። በቃ አጠቃላይ የቤተክርስቲያን ህይወቷ ማለት ባለፈው እንደ ኦርቶዶክሳዊ መንፈሳዊነት ስንል የተለየ ነገር ውስብስብ የሆነ ነገር ልናወር አይደለም ብለን ተነስተናል። ካስታወሳቸው ቃሉን ራሱ በጣም የሚጠነቀቁት አባቶች አሉ ብለን ሊቃውንት አሉ ብለን አንስተናል ዘመነኞቹ እና በቀደሙ አባቶችን መጽሐፍት ውስጥ እንደዚህ ያለ በቃል የተገለጸ ቃል በቃል እንደዚህ ባለ መንገድ የተገለጸ ነገር አታለ፣ ግን ያ ተሰብስቦ አሁን ባለው መረዳት እንዲህ ተብሎ ይገለጻል። ችግር የለውም። እና ምንድን ነው ለማለት የፈለግነው? የህይወት ጉዳይ ነው። የተማርነውን ያወቅነውን ንስማ ወነግበር እንደሚል ካህኑ በቅዳሴ ጊዜ የሰማነውን ተግባራዊ የምናደርግበት የሰማነውን የምንኖርበት ክርስቶስን በአእምሯዊ እውቀት ብቻ ያይደለ በህይወት ምናውቅበት እሱን መምሰልን በተግባር የምንለማመድበት በጣም መሰረታዊ ጉዳይ ነው። ስለዚህ ስለ እሱ ነው የምንነጋገረው ማለታችን ነው። እዚህ እስካሁን የተነጋገርነው የዚህ ኦርቶዶክሳዊነት መንፈሳዊነት ግቡ ምንድን ነው። ባለፈው ስንበይነው በተለያዩ መንገዶች ለመበየን ሞክረናል። አንድ ወጥ የሆነ ብያኔ አይደለም የምናስቀምጠው፣ ልክ ባለፈው እንዳነሳ ነው። በብዙ መንገድ ይበየናል፣ ምን ማለት እንደሆነ ማለት ነው ግብ ደረጃ ግን አሁን ኦርቶዶክሳውያን መንፈሳዊያን ስንሆን ይህንን ህይወት ህይወት አድርገን ስንኖር ግባችን ምንድን ነው? ምን ለማግኘት ነው ይህንን ህይወት ምንኖረው የሚለውን በአጭሩ ስቀመጥ፣ የኦርቶዶክሳዊ መንፈሳዊነት ግብ ምንድን ነው የሚለው የተቀመጠ ግልጽ የሆነ ነገር አለ እና ምን ማለታችንም ጭምር ነው። ይህን ትምህርት ስንማር ወይም ለክርስቲያኖች ስንኖር ግባችን ምን እንደሆነ አውቀነው ተረድተነው ያንን ግብ ወይም እዛ ግብ ጋር ለመድረስ ነው የዕለት ተዕለት ህይወታችን መሆን ያለበት ነው። ወደዛ ግብ ሊመራን ይገባል። ክርስትና እንደው አሁን ክርስቲያን ከመባላቸውን በፊት አሁን ኦርቶዶክሳውያንም ከመባላችን በፊት ክርስትና አጠቃላይ ክርስቶስን የመከተል ህይወት መንገድ ነበር የሚባለው ስሙ ራሱ መንገድ ነበር። በመጽሐፍትም ተጽፏል እንደው ጠባቢቱ መንገድ እየተባለች የተገለጸችው የቀደመችውን መንገድ ፈልጓት በእሷም ተጓዙ እየተባለ የተነገረለት በሐዋርያት ሥራም ሁለት ቦታ ላይ መንገድ ተብሎ ተጠርቷል። መንገድ ደግሞ ምን የሚያደርግ ነው? መንገድ ምንም የሚያደርግ ነው የሚያደርስ ነው። ወደ ክርስቶስ የሚያደርስ መንገድ ነው። ወደ አማናዊ ማንነታችን የሚያደርሰን መንገድ ነው። መንገድ ልንቆምበት አይደለም፣ ልንጓዝበት፣ ልንሄድበት የመጨረሻው ትክክለኛው ማንነታችን ለመጀመሪያ እግዚአብሔር ለሰው ልጆች ኢንቴንድ ያደረገው አላማ ያደረገው ማንነት ገንዘብ ለማድረግ የምንጓዝበት መንገድ ክርስትና እሱ ጉዞ ነው ጉዞ ነው። ጉዞ ላይ ያለ ነው ማለታችን ነው። እና ስለዚህ ግብ እያልን ያስቀመጥነው ነገር ያ መጨረሻ ላይ እንድናገኘው የሚጠበቀው ስለዚህ እለት እለት ያንን ግብ ለማሳካት እለት እለት እዛ ግብ ላይ ለመድረስ ጉዞ የምናደርግበት ህይወት ነው ክርስትና ነው። አንድ አባት ምን ይላል፣ በኦርቶዶክሳዊ መንፈሳዊነት ህይወት ውስጥ ራሳችን አሳልፈን ለእግዚአብሔር እየሰጠን ራሳችንን ክደን መስቀሉን ተሸክመን እለት እለት በመከተል ህይወት ውስጥ ስንሄድ ይላል አእምሯችን ከራሱ ወጥቶ ከእግዚአብሔር ጋር ይዋሃዳል። ያኔም ከአእምሮ የላቀ ይሆናል ከአእምሮ ከስጋዊ አእምሮ የላቀ ይሆነናል። ልክ ለቅዱስ ጴጥሮስ ይሄን ስጋና ደም አልገለጸልህም፣ በሰማይ ያለው አባት የገለጸልህ እንጂ እንደተባለው ያለ እውቀትን ገንዘብ እያደረገ መምጣት ይጀምራል። ስለዚህ ከስጋዊ ከስጋና ደም ስጋዊና ደማዊ ከሆነው እግዚአብሔርን ለመረዳት ከሚደረገው መንገድ ወጥቶ እግዚአብሔር የሚገልጠውን ነገር እሱ ስለራሱ ራሱ የሚገልጠልን ነገር ተስፋ በማድረግ ውስጥ የሚኖር ህይወት ነው። ራስን ወደ እግዚአብሔር ቅርብ በማድረግ በቅድስና ህይወት ከእሱ ጋር በመሳተፍ እሱ የሚገልጽልንን ነገር ብቻ ተስፋ በማድረግ የሚኖር ህይወት ነው። ወደ ቅድስና ደረጃ እያደጉ መምጣት፣ በእምነት የሚኖር እሱን ተስፋ በማድረግ ውስጥ የሚኖር ሃይማኖትም ራሱ ደጋግመን እንዳነሳ ነው፣ መገለጥ ነው ብለናል እና ያንን መገለጥ በማመን ክርስትና የማመን ህይወት ነው። ክርስትና እምነት ነው። እግዚአብሔር ራሱን ገለጠ እና እኛ ለዛ መገለጥ በእምነት ምላሽ ሰጠን። ያ ነው ሃይማኖታችን ራሱ። ስለዚህ ራስን መካድ ተብሎ የተነገረው ፍጹም ራስን መካድ፣ የእግዚአብሔርን ፈቃድ በራስ ላይ ማንገስ፣ ዕለት ዕለት በኑሯችን በሙሉ የእግዚአብሔርን ፈቃድ በመፈጸም ውስጥ መኖር ስለዚህ ይሄ ደግሞ ማለት እሱንና እሱን ብቻ በማዳመጥ ህይወት ውስጥ የሚኖረውን። ስለዚህ አእምሯችን ስጋዊ የሆኑ ነገሮችን ከማሰብ እነሱን ከመረዳት ውስጥ ይወጣና ነገሮችን በሙሉ እግዚአብሔርን የሚመለከትባቸው እየሆነ ይመጣል። እያንዳንዱ ነገር የሚመለከተው ከዚያ ነው። እኛ አሁን እናነሰዋለን፣ በተለይ ደረጃዎቹን ስንነጋገር፣ የመጀመሪያው የወጣኒነት የፒሪፊኬሽን ሌቭል ላይ የአንጽሆት ደረጃ ላይ ያለ ሰው መገለጫው ጠባዩ ምንድን ነው የሚለውን ነገር እያነሳ ነው እንሄዳለን እና በእያንዳንዱ ነገር ውስጥ እግዚአብሔርን መመልከት ሁሉንም ነገር ከእግዚአብሔር አንጻር መረዳት እያንዳንዱንም ነገር ከእሱ አንጻር ማድረግ ህይወታችን እየሆነ የሚመጣበት ነው ነው በአጠቃላይ የኦርቶዶክሳዊ መንፈሳዊነት ግብ ሱታፊ አምላክ ነው። እግዚአብሔርን መምሰል የጸጋ አምላክ መሆን ነው። መጀመሪያ የተፈጠርንበትን ያንኑ ዓላማ ማሳካት። አሁን እንደዚህ አድርገን ብናስበው እግዚአብሔር መጀመሪያ ሰውን ሊፈጥር የፈለገበት ዓላማ አለው። ሰውን ሲፈጥረውም የፈጠረው ይሄ ዓላማ አድርጎ የፈጠረለትን ወይም ገንዘብ እንዲያደርገው እግዚአብሔር ከመጀመሪያው ያቀደለትን ነገር ሰጥቶት የሚያስፈልገውን ሰጥቶት በፍጽምና ደግሞ ሊያገኘው የሚገባውን ነገር መንገድ መርቶት ነው የሰው ልጅ የፈጠረው። ሰው የጎደለው ከዛ ነው። ስለዚህ አሁንም የሰው የመጨረሻ ግቡ ምንድን ነው? ያ መጀመሪያውኑ እግዚአብሔር ዓላማ አድርጎ ያሰበለትን ነገር ማግኘት ነው። ሌላ የተለየ ነገር የለውም። የተፈጠርንበትን ያንኑ ዓላማ መልሰን ማግኘት ነው። ስለዚህ ያንን ዓላማ እግዚአብሔር ለሰው ልጆች ያበጀውን ወይም ደግሞ የሰጠንን ከመጀመሪያውኑ ዓላማ አድርጎ እግዚአብሔር የሰው ልጆችን የፈጠረበትን ያንኑ መልሶ ማግኘት ነው። ያ ደግሞ የጸጋ አምላክነት ተብሎ የተነገረው እሱ ነው። የእግዚአብሔር መልክና አምሳል የተባለው ሁለቱንም ገንዘብ አድርጎ መኖር ማለት ነው። ይሄ በቅዱሳት መጻሕፍት በብዙ መንገድ ተገልጿል። ኦርቶዶክሳዊ መንፈሳዊነት የወንጌልን ትምህርት በቤተ ክርስቲያን አረዳድ በኩል ተግባራዊ በማድረግ እና በምስጢራተ ቤተክርስቲያን በመሳተፍ ከእግዚአብሔር ጋር ህብረት የማድረግ ጉዞ ነው ይላል። የመጀመሪያ ቤተክርስቲያን አስተምሮ በኩል ቃለ እግዚአብሔርን በመረዳት እንደ ቃሉ በመመላለስ ክርስቶስን በመምሰል ህይወት ውስጥ መውጣት መውረድ ነው የመጀመሪያው ብያኔ። ብዙ ብያኔዎች ይኖሩታል ብለናል። ኦርቶዶክሳዊ መንፈሳዊነት በክርስቶስ እኩያት ፍትወታትን ድል በማድረግና ክርስቲያናዊ ምግባራትን ገንዘብ በማድረግ ወደ ፍጽምና የሚደረግ ጉዞ ነው። ይሄም አንዱ መገለጫው ነው። እኩያት ፍትወታትን ምንድናቸው? እኩያት ፍትወታት ፍትወት ምንድን ነው? እኩያት የሚያሰኛቸው ምንድነው? እሱን የሚቀጥለው ሳምንት እየዘረዘርን እናየዋለን። ደረጃዎቹን ስናይ ማለት እነዛን ድል በማድረግ ውስጥ፣ ከዛ ደግሞ የእነሱ ተቃራኒ የሆኑትን በጎ ምግባራት ገንዘብ በማድረግ ክርስቶስን በመምሰል ህይወት መመላለስ ነው። ለቅዱስ ያዕቆብ የተነገረው ኦሆ በል ወለ እግዚአብሔር ለእግዚአብሔር ተገዙ፣ ወንቢ በል ወለ ዲያብሎስ ዲያብሎስን ተቃወሙት፣ ከእናንተ ይሸሻል። ወይ ጎይ የምንክሙ ተብሎ የተነገረ ለእግዚአብሔር መገዛት፣ ዲያብሎስን መቃወም። ዲያብሎስን መቃወም ማለት እኩያት ፍቶታትን መቃወም ማለት ለእግዚአብሔር መገዛት ማለት መልካም የሆኑ ምግባራትን ገንዘብ እያደረጉ መሄድ፣ የእነዚህ መገለጫ ሆኖ ይቀርባል። ስለዚህ ባለፈው ሳምንትም እንደምታስታውሱት እንዳነሳ ነው ዲያብሎስን ጌታችን ድል ያደረገበት ቅዱሳን እሱን ድል ያደረጉበት መንገድ ተብሎ የተነገረው መቃወም ነው። ባለፈው አንስተነዋል። ደረጃዎቹ ስናነሳ በሰፊው የምናነሳው ነገር አንዱ ይሄ ነው። በተለይ ሰባቱ መንገዶች ብለን ያነሳናቸው መግቢያው ላይ ሰይጣን እንዴት ባለ መንገድ ሰው እንደሚያጠምነው እንዴት እንደሚጥለው ከዛ ያንን ድል ማድረግ የሚቻለው እንዴት ነው ብሎ ቅዱሳን አባቶቻችን ያስቀመጡት ብለን ያነሳ ነው መቃወም የሚለውን በሰፊው የምናነሳው ምሳሌ እያደረግን ከጌታችን ጀምሮ ቅዱሳኑን በዚህ መንገድ ነው ስለዚህ አሁንም በቅዱሳት መጽሐፍት የተነገረው ምን ተብሎ ነው ለእግዚአብሔር ተገዙ ዲያብሎስን ግን ምን በሉት ነው የሚለው ተቃወሙት ከእናንተም ይሸሻል ንቁ በመጠንም ኑሩ ባላጋራችሁ ዲያብሎስ ጠላታችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ጸንታችሁ ተቃወሙት። ቅዱስ ጴጥሮስ ያዕቆብም ስለመቃወም ነው የሚያውረው ቅዱስ ጴጥሮስም ስለመቃወም ነው የሚያውረው። ስለዚህ እኩያት ፍትወታትን መቃወም፣ እነዛን ድል ማድረግ እና ክርስቶስን በሚያስመስል ሕይወት ዕለት ዕለት መመላለስ የኦርቶዶክሳዊ መንፈሳዊነት ብያኔ ነው። እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ተብሎ ተጽፏል። ልብ በሉት ይህንን ቃል በማቴዎስ ወንጌል ምዕራፍ አምስት ቁጥር 48 ላይ የተራራው ስብከት ላይ ጌታችን ፍጹማን ሁኑ ብሎ አስተምሯል። ይህን ትምህርት ካስተማረ በኋላ እንደምታውቁት የዚህ የተራራው ስብከት መደምደሚያ እስካሁን ያስተማረውን ትምህርት ያስተማርኩትን ትምህርት በሙሉ ሰምቶ የሚያደርገው ሰው ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል ተብሎ የተጠቀለለ ትምህርት። ይህን ያስተማረውን ትምህርት በሙሉ ሰምቶ ምን ማድረግ ይጠበቃል ማለት ነው፣ ተግባራዊ ወደ ህይወት ማምጣት። ይህን ቃሌን ሰምቶ የሚያደርግ ሰው ቤቱን በዓለት ላይ የሰራ ልባም ሰውን ልባምነት፣ ሰምቶ ማድረግ ነው። በአንጻሩ ደግሞ ሰነፍ ተብሎ የተነገረው ደግሞ ሰምቶ አለማድረግ ነው። ቤቱን በአሸዋ ወይም በድቡሽት ላይ ሰርቷል የተባለው ማለት ነው። ስለዚህ አምላካችሁ ፍጹም እንደሆነ እናንተን ፍጹማን ሁኑ ሲል ምን ማለት ነው? ስለዚህ ሰው የመጨረሻ ግቡ ምን መሆን ነው ማለት ነው? ፍጹም መሆን ነው ማለት ነው። የመጀመሪያው ነገር ሰው ፍጹም መሆን ይችላል ወይስ አይችልም እ አሁን ፍጹም መሆን የማይቻል ቢሆን ኖሮ ፍጹማን ሁኑ ተብሎ አይታዘዝ ነበር አይደል? ስለሚቻል ነው ታዲያ ያን ፍጽምና ገንዘብ ማድረግ የሚቻለው በምንድን ነው ብሎ መጠየቅ ደግሞ መሰረታዊ ሁለተኛው ጥያቄ ይሆናል የመጀመሪያው ይቻላል የሚለው ባይቻል ሁኑ ተብሎ አይነገርም ስለዚህ ፍጹም እንድንሆን አሪያ የምናደርገው ማንን ነው ነው ለዚህ ነው እኮ ያንን አጥተነው የነበረውን ሰውነት ይመልስልን ዘንድ ነው ጌታችን ፍጹም አምላክ የሆነ አምላካችን ፍጹም ሰውም ሆነ የመጣው ስለዚህ ፍጹም የሆነ ሰውነትን የምንመለከተው በማን ነው በኢየሱስ ክርስቶስ እሱን መምሰል ነው ፍጹም ሰው የሚያደርገን ማለት ነው እዚህ አምላካችሁ እግዚአብሔር ፍጹም እንደሆነ እናንተም ፍጹማን ሁኑ። ፍጹም የመሆን መንገዱ ደግሞ ኢየሱስ ክርስቶስ፣ እሱን የመሰለ ፍጹም ይሆናል። ለምን? እሱ ፍጹም አምላክ ፍጹም ሰው ስለሆነ። ስለዚህ ልክ እሱ ፍጹም ሰው እንደሆነ ፍጹማን ሰዎች እንሆናለን፣ እሱ ፍጹም አምላክ እንደሆነ የጸጋ አማልክት ደግሞ እንሆናለን። እዚህ ፍጹም ሰው የጸጋ አምላክ ነው። ይሄ ነው የጸጋ አምላክ ሱታፊ አምላክ እየተባለ የሚነገረው። ስለዚህ የኦርቶዶክሳዊ መንፈሳዊነት ግቡ ክርስቶስን በሚያስመስል የፍጽምና ህይወት እየኖሩ እሱን በመምሰል ህይወት እየኖሩ እየተማሩ በስተመጨረሻ እሱን መምሰልን ገንዘብ ማድረግ። እሱን ስንመስል ደግሞ የጸጋ አማልክት ሆነናል እንሰኛለን። እዚህ የጸጋ አምላክነት ነው፣ ሱታፊ አምላክ ነው። ቴዎሲስ ዲቫናይዜሽን እየተባለ የሚነገረው ማለት። ስለዚህ የኦርቶዶክሳዊ መንፈሳዊነት ግቡ ኢየሱስ ክርስቶስን መምሰል ነው። ግቡ እግዚአብሔርን መምሰል ነው፣ የጸጋ አምላክ መሆን ነው። የኦርቶዶክሳዊ መንፈሳዊነት ግብ ከክርስቶስ ጋር ህብረት በማድረግ ፍጹም ወደ መሆን ማደግ ነው። ሌላ ዓላማ የለውም። እሱን እየመሰሉ መሄድ። አሁን መጠሪያችን ራሱ ክርስቲያኖች ነው የምንሰኘው። ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት ምን ማለት ነው? የክርስቶስ ተከታይ ማለት ነው። ክርስቶስን የሚከተሉ የመጀመሪያውም ይሄንን ጥሪ ያስተላለፈው እኮ እራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ተከተሉኝ የሚል ጥሪ የጠራን እሱ ነው። በጎቼ ድምፄን ያውቃሉ ይከተሉኝማል የሚል ቃል የነገረን እሱ ነው። እዚህ ወደን ፈቅደን የምንከተለው እሱን መከተል ነው፣ ክርስቲያን የሚያሰኘው ግን መከተል ማለት ቅድም እንዳልነው እሱን መምሰል ማለት ነው። ለፍጽምና ብለን ያነሳ ነው፣ እሱን መምሰል ነው። ስለዚህ አንድ ሰው ክርስቲያን የሚሰኘው የማንከት ተከታይ የሆነ እንደሆነ። የክርስቶስ የክርስቶስ ተከታይ ደግሞ መሆን ማለት የምንከተለው ምን ልናደርገው ነው? ልንመስለው ነው። አሁን እውነተኛ ክርስቲያን ልባም ክርስቲያኖች ነን ወይ ብሎ እራስን መጠየቅ። ይህን ቃሌን ሰምተው የሚያደርጉት ልባም ክርስቲያኖች ወይም ልባም ይባላሉ፣ ቤታቸውን በአለት ላይ የሰሩ ልባም ሰውን ይመስላሉ ብሎ እንደተናገረ ልባም የሚያሰኘን ሰምተን መተግበራችን ነው። ወደ ህይወት ማምጣታችን ነው እና አሁን ስንመለከተውን በብዛት ትምህርቱ ላይ ትኩረት መደረጉ ወይም ደግሞ በቃ ሚዛኑ እውቀት ብቻ መሆኑ እነዚህ ነገሮች ለህይወት ብዙ ቦታ እንዳይሰጥ ወይ ተግባራዊነቱ ላይ ያናክል ትኩረት እንዳናደርግ በጣም በብዙ መንገድ የሸፈነን ይመስለኛል። እውነቱን ለመናገር አሁን የሚሰማው አጠቃላይ ቤተ ክህነት ውስጥ የምንሰማው የሁሉም ሰው አጀንዳ የሆኑትን ጉዳዮች ብትመለከቷቸው እውነቱን ለመናገር አሁን እንዲህ ያለ ነገር በቤተክርስቲያን ውስጥ መሰማት ነበርም? በጭራሽ። አሁን አትስረቅ ብለን ደፍረን ማስተማር እንችላለን? እነዛን ሰዎች በሙስና የሚታማው የአስተዳደር ክፍል ሄደን አትስረቅ ብለን እንዴት ልንሰብከው እንችላለን? ሳያውቀው ቀርቶ በጭራሽ። ገና ቤተክርስቲያንን ረግጦ ገና ቃሏን ስታስተምረው ያስተማረችው የመጀመሪያው ቃል አትስረቅ የሚል ነው፣ ግን የኖረው አይደለም